ገባኝ እኮ መኝታቸው ይለያያል ወይ ኔ ጥያቄ? የሚስቶቹ መኝታ ውጭ ነው። ሁሉም የራሳቸው ቤት አላቸው። አንድ ግቢ ውስጥ አንዳንድ ቤት አላቸው። ምግብ አንድ ላይ ነው። የራሷ ቤት ራሷም ተስተዳድረው፣ ስራ ይተጋገዛሉ ስላልከኝ ይተጋገዛሉ ማለት አሁን እርሻ ሲሄዱ ይተጋገዛሉ። ሌሆን አሁን ብስቻ ሁለተኛ ሚስታቸው ሁለተኛ ሚስት አንገቷ ላይ ብረት አይተሽ አንገቷ ላይ ያለው ብረት በዚህ ነው የሚታወቀው ሁለተኛ ሚስት መሆኗን እሺ ሶስተኛ ሚስት ደግሞ ሶስት ብረት ታደርጋለች አንገቷ ላይ አምስተኛ አምስት ብረት እሺ ማንም ሰው ሶስተኛ ሚስት መሆኗን ያውቃል አንገቷ ላይ ያለውን ብረት አይቶ

እሺ፣ ሙርሴ ለምሳሌ ማለት ነው። እኔ ብመጣና የመጣሁበት አባወራ አምስት ሚስቶች ሚኖሩት ያንደኛው ሚስቱ ቤቶች እንደሆነ በምን አውቃለሁ? ቁጥር ይጻፍበታል። ነገረል ከኛ ሶ አምስት ሚስቶች አሉ አለ። ቤት ውጭ ባላቸው ማድረ ውጭ ማድ ነው ባላቸው፣ ውጭ ነው ማድረው። ከሁሉ ጋርም አያድርም። ቤት እሱ ውጭ ላይ ነው። አራት እዚህ አጎበር ይወጠርለትና፣ አጎበር ተወጥሮለት እዚህ ይወጠርለትና ማለት ነው። ውጭ ላይ የሚያድረው እዛ ላይ ማድረው። አጠገቡ የመጀመሪያ ሚስቱ ቤት ቤቱ፣ እሱ ቤት የሚሰራው የመጀመሪያ ሚስቱ በር ላይ የሚሰራለት፣ ከጎኑ የሚሰራው የመጀመሪያ ሚስቱ ክብር ነው ከዛ በኋላ ደግሞ መጀመሪያ ሚስት ስለሆነች ለክብሯ ነው። ሁለተኛም ደግሞ ነው የከብት በረት አለ የከብት በረት አለ የከብት በረት አለ። የከብት በረቱም አጠገቡ እሱ አልገማ የሚሰራው ወደዛ ዞሮ መተኛው እንደዚህ የጠበቀ ዞሮ መጀመሪያ ሚስት በደሰነች የምታውቂው እንደመጣሽ አራት እንጨት እንደዚህ ተከ አራት እንጨት ተክሎ አራት እንጨት ተክሎ እንደዚህ ካገኘች እና ደሞ ቆዳ ቆዳ አለ፣ ቆዳ ላይ የሚተኛው ኦኬ። ቆዳ ላይ እና አንደኛ ሚስቱ ከፈለገ መግባት ይችላል። ኦኬ እሺ በዓላትን ታከብራላችሁ አታከብሩ? እሺ ሰዓትና ቀን በምን ትለያላችሁ? ሰዓት ቀን እንዴት ትቆርጥራላችሁ? ይታወቃል፣ ፀሐይ ያለው አንዳንዴ አንዳንዴ ደግሞ ምን ጠዋት ይወጣሉ፣ ከሰዓት ፀሐይ ነው ለምሳሌ አምስት ሚስቶቹ በተርታ ቤት አላቸው። እሱ ሰራ ተወጥሮለት ውጭ ነው የሚያድረው። ተራ አላቸው። ሰኞ የመጀመሪያ ሚስቱ ጋር፣ ማክሰኞ ሌላኛው ሚስቱ ጋር ነው። ተራ አላቸው ወይስ እንዴት ነው? ገ ለምሳሌ ሁለቱንም ቀን በተከታታይ አንደኛው ሚስት ጋር ቢገባ እኮ የአንደኛው ተበደለች ማለት ነው። አይጣሉም ታብታብ ሽርኮፒል ጋር ስማሚ

ሶስ የለበትም ሶስ የለበትም ምንም ነገር የለበትም ሶስቱ ጋር አሁን ለምሳሌ እነሱ አይጣሉም ሴቶች አይጣሉም እርስ በርስ ምንም የሚጣሉበት የለም ሁሉንም በስምምነት የፈለገበት የገባ ያድራል ዛሬ ከፈለገ ማነው ጋር ይገባል ነገ ማነው ጋር ይገባል ችግር የለበትም አንዷን ቢረሳትስ ሁሌ አንዷ ጋር ይገባስ ለምሳሌ እነዛኞች ይገባል አሁን ለምሳሌ አንድ ልጅ ትረሻለች አንድ ልጅ ትረሻለች አይታወቅም። አንዷ ጋር በጣም ከተመቸው እነዚህን ረስቶ ሁሌ እሱ ጋር ብቻ ልጅ አንድ ልጅ ትረሻለሽ። ልጅ ልጅ ልጅ ሌላ ሚስት ሌላ ለምሳሌ ከአምስቱ ሚስቶቹ ሁለቱ በጣም ተመችተውት ሁለቱ ጋር ብቻ እየደጋገመ እያደረ እነዛ ሶስቱ ጋር ላይገባ ይችላል። ከዛ እነዛ አይከፋቸውም ወይ? ችግር የለውም። ግን ያው ቅድም ሻለ እኛ ሰዎች ጠንካራ ናቸው። አቤባ በጣም ጠንካራ ናቸው፣ ጠንካራ ናቸው፣ አይከፋቸውም ነው

ማን ያርሳቸዋል? እሺ አምስቱም ከወለዱ፣ አንድ ላይ እኩል ካረገዙ ማን ያርሳቸዋል? አራስ ናቸው ናቸው ናቸው ያርሳሉ። ወተት አለ፣ ገንፎ አለ፣ ሁሉም ሙሉ ነው። እጃቸው ላይ ጋይሰር አስራ ሴት ልጅ ንግስት ናት፣ አለ እነሱ ጋር የሴቶች ተቆርቋሪ ነው። አታውቅም የሴቶች ጠበቃ የሴቶች ዶክተር መሆኔን አታውቅም? አዎ ግን በጣም ስታጠብቂ ማለት ነው እኔ ብለፊት እናቴ ሳይሻለው አስወርሻለሁ፣ ግን ማለት ነው እርግጠኛ ሆኜ ነጌ እነሱ ቁጭ ብለው ማለት ነው እኔ የተረጎምኩልሽ ቁጭ ብለን ማለት ነው የሶስት ብሔር አሳይሻለ ሶስት ብሔሮችን ነጌ ተራርቼ ተማመቼ በሞተርም የሮቅ ማለት ነው አሳይሻለ። ከዛ በኋላ እውነቱን ቆመሽ እንደዚ ቁጭ ብለሽ ማለት ነው። እሺ ይቅርታ ትሰጫለሽ። እነሱ ማወቅ ወደ አደለም። እነሱ በክፋት ሳይሆን ይቅርታ ብትይ ማለት እነሱ ያስረዱሻል። በስርዓት ሴት ታስረዳ ትመጣለች። ያስባል። እሷ ደግሞ በስርዓት ልጅ አሁን ለምሳሌ ያገባች ልጅ አሁን ከባድ ጥያቄ። አሁን እኔ አንዷ ልጅ ላግባ አለች ላይ ገባች እና እንደዚህ አስገባች እና የአወራች ነው ልጅ ላግባ ልጅ ጠላግባ አለች። ልጅ አንድ ጥያቄ ልጠይቅሽ አለች። ምን እንደምትጠይቀኝ አላት። እኛ ስትመጭ እኛ እንሸታለን፣ እኛ ቆዳ ቆላ እንሸታለን። ከንፈራችን እንትን ነው እኛን እናንተ ኖሮ ልክ አይደለም እና ጽፍኝም እንዴት ትለሻለች። ከዛ በኋላ ምትመለሽ ይላታለች እንደፍፁም ማለት አልጠየፍም። እንዴት ሰው ሰውን ይጠየፋል? ይህ በጣም በጣም ባህሪያቸው ባይዘው አንድ ለምሳሌ አንድ ነገር የቤተሰበነች ዝም ምን ፈልገሽ ነው? ምን አስበሽ አርብቶ አደር ነው የሚባል አርብቶ አርብቶ አደር አርብቶ አደር አርብቶ አደር አርብቶ አደር የምትገረፈው አንድ ሴት ልጅ ወንድሟ ሲዘል፣ አሁን በሬ ሲዘል ትመጣና ማዜ ይባል ከዚህ ያገቡ ደንቡን ያከብሩ ልጆችን ገረፈኝ ብላ አርጩሜ አለች። ያ አርጩሜ ስትገረፍበት ለወንድማ ያላትን ፍቅር ለወንድማ ያላትን ምንም ነገር ለሱ እንደምትሆንነት የልጁ የሚዘለው እህቱን የምትገረፈው አንተ ከቤት ብትወጣም ብትሄድ እኔ አለውል፣ ከዚህ በላይም ሰውነት ላይ ያለው ስጋ ቢነሳ ለአንተ እኔ ሁሌም ቋሚ አለውል፣ ነው ፍቅሯ፣ መግለጫዋ ነው ፍቅሯ የምትገልጽበት ለሱ ምንም ጊዜ ቆማ እንደምትመሰክርለት ምንም ጊዜ ለሱ እሷ እንዳለችለት። ከዛ በኋላ ግን ያቺ ሴት ልጅን እኔ ነኝ ያለ ጀግና ወንድ መጥቶ አይገላምጣትም። ሁለተኛ ልጨምርልሽ እኛ ጋር ላይ ከዚህ በላይ ራቆታቸው ነው፣ ከዚህ በላይ ራቆታቸው ናቸው። እኔ ነኝ ያለ ወንድ ልጅ አይነቃትም። ሚኒስትሩ መጥቶ አይነቃትም። የሀገር ጠቅላይ ሚኒስትሩ መጥቶ አይነቃትም። ይላል ነው። አሁን ነው ሴት ልጅ እንደዛ ስትሆን ለኛ ስትሆን ጦታ ከዚህ በላይ ራቆታቸው ነው። ወይ ደግሞ አሁን የሚለቀው ቪዲዮ ላይ ጦታቸው ሸፍኛ የሚለቀው ቪዲዮ አይ አይፈቅድም

እኮ ግን በስንት አመት እንደጀመርክ እንዴት አታውቅም? ሴቷ ስንት አመቷ ነበር? አሁን እሷ ምን አውቃለሁ? እንዲህ አጠይቃትም እንዲህ ስትተዋወቁ ሴት ልጅ ስንት

ስለዚህ እሱ አንተ አስራ አራት ከነበርክ እሱ አስራ ሶስት ብትሆን ነው ጥርሱ አንዲት ልጅ ጥርስ ያምራል እያለች ነው እሱ ሴቶች ማለት ነው እዚህ ጋር አራት ጥርስ ሲነቀሉ በባህል መሰረት ይህኛውን ገሉን ለማድረግ አያማቸው ባህላዊ ላያማቸው ባህላዊ መድኃኒት ስላለ ባህላዊ ማደንዘዣ ማለት ነው ከቅጠል የሚሰራለን ሀብ አስ ሃይማኖት የላቸውም፣ ግን በፈጣሪ እንዳለ ያምናሉ። እና አሁን ባላባት አለ፣ እኛ ጋር ባላባት አለ። ለምሳሌ ባላባቶች ማለት ነው፣ እኛ ጋር ቀድሞ ምን እንመራቃሉ፣ ከእግዚአብሔር ጋር ይሆናሉ። አሁን ለምሳሌ አንድ ደንብ ሲነበብ፣ እኛ ጋር ደንብ አለ፣ ደንብ አለ የሚሰራ ደግሞ መሰለሽ አንድ በግ አለ። አንድ በግ ይታረድና፣ ዋንኬ በግ ይታረድና፣ ቀድሞ ያውቃሉ ባለ አባቶች ቀድሞ ያውቃሉ። ወረ ይፈጠር ስል ወይ ጦርነት፣ ወይ ነገር ሆነ ወረርሽኝ፣ ላሞች፣ ከፍቶች ለሚመጣ ነገር ምናምን ካለ ቀድሞ ያውቃሉ። ከዛ በኋላ ያ ይነበባል። በዚህ ዓመት ምን ይፈጠራል የሚለውን ነገር ማለት ነው። ዓመት አዲስ ዓመት ሲኖር በዚህ ዓመት ላይ ምን ይፈጠራሉ ያነባሉ፣ ባለ አባቶች ማለት ነው፣ ሽማግሌዎች ማለት እንደ ሽማግሌ አሁን እሱ ያለው ነገር ይሰማል። እኛ ጋር እሱ ያለው ነገር ለምሳሌ ሽማግሌ ፈትቶ፣ አሁን ለምሳሌ አሁን እርስ ግጭት ነው ብላ እዛ ጋር መተሽ ማለት ነው እኮ ሽማግሌ፣ የሀገር ሽማግሌ ባላባት ነው። አንድ ነው፣ አንድ ነው፣ ባላባቱ አንድ ነው። ደብል ደብል ደብል ደብል ደብል እኮ የሀገር ሽማግሌ ለምሳሌ፣ የሀገራችሁ ትልቅ ሰው አንድ ነው። አንድ ሰው ይመረጣል እሱ ያ ሰው ከዘር ነው ከምንድን ነው? ባል አባት የሆነው ያ ብልጋይስ ከዘር ነው። እሱ ከሞተ ነው ይወራረሳሉ። እሱ የሚያገባው ኖርማል ሰው ነው የሚያገባው። እሱ ስ ግዴታ እንደሱ ባል አባት መሆን አለበት የሚያገባው። ችግር የለበትም እሱ እንትን ሌላ አይሆኑም። ችግር የለም ያገባው